ከተፈጥሮ እስከ ሰው ሰራሽ አደጋዎች መኖር ከመቼውም ጊዜ በላይ አዳጋች እያደረጉት ነው። በዚሁ በሀገራችን እንኳን እስካሁን ይህ ነው የሚባል ጉዳት አይድረስ እንጂ የመሬት መንቀጥቀጥም ዜና በየቀኑ እየሰማን እኛም እንደ መደበኛ ጉዳይ እየተላመድ ነው ነው የሌላው ዓለም ደግሞ እጅግ ይከፋል። አውሎ ንፋሱ፣ የመሬት መንቀጥቀጡ፣ ጦርነቱ፣ ብቻ የዓለም ሳንካ ብዙ ነው። የአየር ንብረት ለውጥም ሌላኛው የዓለም ፈተና ከሆነ ሰነባብቷል። የዓለም ሙቀት በየጊዜው እየጨመረ ከከርሰ ምድር እየገነፈለ የሚመጣ ውሃም እያየለ ነው። ይህም በዝቅተኛ ቦታ ላይ ለሚገኙ ከተሞች የሕልውና ስጋታቸው ሆኗል። በወቅቱ ቴክኖሎጂ ፈተናዎቹን ለመግታት ቢሞከርም ችግሮቹ ከመፍትሄው እየገዘፉ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው ቆይታችን በቅርብ ዓመታት እንዳልነበሩ ይሆናሉ ሙሉ ለሙሉ የከርሰ ምድር ውሃ ይሰለቅጣቸዋል የተባሉ አስር የዓለማችን ታላላቅ ከተሞችን እናስቃኛችሁ ወደናል። እስከ ፍጻሜው አብረን እንሁን ከመጨረሻው ስንጀምር የአሜሪካውያን ተወዳጅ ከተማ ሚያሚ ነው የምናገኘው። በእርግጥ እንደ ዘርፉ ተመራማሪዎች ከሆነ ሚያሚ ብቻ ሳትሆን አሜሪካ ምስራቃዊ ክፍል ባጠቃላይ አደጋ ላይ ነው። የሚያሚ ተጋላጭነት ግን ከሌሎቹ ይከፋል። በዚህ አካባቢ መልካ ምድሩ ዝቅተኛ ቦታ ላይ መገኘትና በአካባቢ የሚገኘው ውቅያኖስ እየሰፋ የከርሰ ምድር ውሃውም ወደ ላይ እየገፋ መምጣቱም የሚነገረው በተደጋጋሚ ያልታሰበ ጎርፍ፣ የድልድዮችና ህንፃዎችን መደርመስ እያጋጠማት ነው። በነገራችን ላይ የከተማዋ ዋና የገቢና የሀብት ምንጭም ይሄው ውቅያኖስ ነበር። በማራኪ ባህር ዳርቻዋ የተነሳ የዓለም ከበርቴዎች ለመዝናናት በየአመቱ ይጎበኟታል። ከዚህም ረብጣ ዶላር ታስገባለች። ነገር ግን ይሄው የገቢ ምንጯ በቀጣዮቹ ዓመታት ራሷን የበላት ተዘጋጅቷል የሚሉት ጥናቶች፣ ልዕለ ሀያሉ አሜሪካ ይህንን ተፈጥሯዊ ችግር በምን መልኩ ምላሽ ልትሰጥበት እንደምትችልም ይጠበቃል። ቀጥለን ደግሞ ወደ አህጉራችን አፍሪካ እንምጣ። ከዓለም ጥንታውያን ከተሞች አንዷ የሆነችው አሌክዛንደሪያም የመጥፋት ስጋት ካለባቸው ተርታ ተሰልፋለች። ይህች የግብፅ ከተማ በዝቅተኛ ቦታ ላይ የተገነባች ታሪካዊት ከተማ ነች። በግዝፈቷ የግብፅ ሁለተኛዋ ከተማ የሆነችው አሌክዛንድሪያ ታላቁ የሜዲትራኒያን ባህር በሦስት አቅጣጫ ይከባታል። አሁን ላይ የከተማዋ ዳርቻዎች ቀስ በቀስ በውሃ እየተዋጡ ሲሆን ምናልባትም ሩቅ በማይባል ጊዜ ውስጥ በመጽሐፍ ቅዱስ ላይ ስሟ የተጻፈችውን ታላቅ ከተማ ከናካቴው ልናጣት እንችላለን ተብሏል። ስምንተኛ ደረጃ ላይ ደግሞ የሆች ሚኒህ ከተማ ተቀምጣለች። ይህች የቪየትናም ከተማ የመጥፋት ቀናቸው ከተቃረቡት መካከል ስትመደብ የተባበሩት መንግሥታት ድርጅት መረጃ እንዳለውም 2050ን አታልፍም ብሏል። እንደ መረጃው ከሆነ የሆች ሚኒህ ከተማ ቢያንስ ግማሹ ክፍል በውሃ ሊዋጥ 25 ዓመታት ብቻ ቀርተዋል ማለት ነው። አሁንም በተደጋጋሚ የሚያጋጥማት ጎርፍና በውሃ መጥለቅለቅ ሚሊዮን ሰዎችን ለያዘችው ከተማ ከባድ ፈተና ሆኖባታል። ሰባተኛ ደረጃ ላይ የተቀመጠችውና የመስጠም አደጋ ተጋርጦባታል የተባለችው ከተማ ደግሞ የአሜሪካዋ ኒው ኦርላንስ ነች። በሁሉም ዓለም ሀገራት የውስጥ ጉዳይ ሳይቀር ገብታ የምታማስለው አሜሪካ ውሃ ሊውጣቸው አፉን ለከፈተባቸው ከተሞቿ መፍትሄ መፈለግ ይኖርባታል። የዚች ከተማ መልካ ምድርም በሰው ሰራሽና ተፈጥሯዊ ምክንያቶች በየዓመቱ እየሰጠመ ነው የሚገኘው። አሁን ላይ ከባህር ጠለል በላይ ተብሎ የሚገለጸው የከተማዋ ክፍልም ግማሹ ብቻ ነው። በተለይ በ19ኛው ክፍለ ዘመን መባቻ የአሜሪካ ኢንጂነሮች፣ ይህንኑ የውሃ ስርገት ለመቀነስ ብለው የሰሩት የፍሳሽ መስመር ከተማዋን ለበለጠ ፈተና አጋልጧታል ነው የተባለው። በከተማዋ ዙሪያ ያለው የሚሲሲ ወንዝ ከተማዋን ሩቅ በማይባል ጊዜ ያሰጥማታል የሚሉ መረጃዎችም አሉ። በቅርቡ የምንሰናበታቸው እና የመስጠም አደጋ የተጋረጠባቸው ከተሞች ዳሰሳችንን ስንቀጥል ስድስተኛ ላይ ታይላንድ ከተማ የሆነችው ባንኮክ ተቀምጣለች። ከ18ኛው ክፍለ ዘመን ጀምሮ የታይላንድ መዲና የሆነችው ባንኮክ ከዓለም ዕውቅ ከተሞችና የቱሪስት መዳረሻዎች መካከል አንዷ ነች። የፈረንጆቹ 2024 ብቻ 35 ሚሊዮን ዜጎች ከመላው ዓለም ድረስ ተጉዘው ጎብኝተዋታል። በርካታ ታሪካዊ ቦታዎቿና ጥንታዊ ቅርሶቿ እጅግ ተወዳጅ እንድትሆንም አድርጓታል። ነገር ግን የስነ ምድር ተመራማሪዎች ይቹ ከተማ መጥፊያዋ ሩቅ አይደለም ነው የሚሉት። 10 ሚሊዮን ሕዝብ ያላት ባንኮክ አሁን ላይ ራሱ ተደጋጋሚ ጎርፍና ማዕበል እየጎበኛት ነው። እንደ ቀበቷ አቅፎ ይዟት የኖረው የቾዋ ፓሪያ ወንዝ አሁን ግን ቀስ በቀስ ከተማዋን እየዋጣት ይገኛል። የአየር ንብረት መዛባትና የከተማዋ እስከ ወንዙ ዳርቻ ድረስ እየተስፋፋች መምጣት ደግሞ የምትጠፋበትን ቀን የሚያፋጥኑ አብይ ምክንያቶች ሆነዋል። ከተማዋ ወደ ታች እየሰመጠች በመምጣቷ አሁን ላይ ከሰማይ የሚወርደው ውሃ እንኳን ሜጃ ሳይኖረው እንደ ኩሬ ታቁሮ እየተጠራቀመ መጥቷል። ከተማዋ በየአመቱ ሁለት ሴንቲሜትር እየሰጠመች እንደምትገኝም ጥናቶች አስረግጠዋል የመልክዓ ምድር ጠበብቶቹ ከተማዋ በቀጣዮቹ 20 ዓመታት ሙሉ ለሙሉ በውሃ ትዋጣለች አለች የሚል ግኝት ይፋ አድርገዋል። አምስተኛ ላይ ደርሰናን። በውሃ የመዋጥ ስጋት ከተጋረጠባቸው ከተሞች መካከል ሌላኛዋ ከተማ ዳካ ትባላለች። ዳካ የባንግላዴሽ ዋና ከተማ ስትሆን በቀደሙት ዘመናት የፓኪስታን ከተማ የነበረች ሲሆን ከባንግላዴሽ ነጻነት በኋላ ደግሞ የአዲሷ ሀገር ርዕሰ መዲና ሆናለች። ከተማዋ ከፍተኛ መነቃቃት ላይ ብትሆንም በዙሪያዋ ያለው የዳልስዋሪ ወንዝና የዓለም የአየር ንብረት ለውጥ ሊያጠፋት ተነስተዋል። የባንግላዴሽ ታዳሽ ኃይልን በመጠቀምና የካርቦን ልቀትን በመቀነስ እጅግ ምስጉን ከሚባሉት ሀገራት ተርታነች። የተባበሩት መንግስታት መረጃ እንዲያውም ይህች ሀገር የምትለቀው ጋዝ ዜሮ ነጥብ ሶስት በመቶ ብቻ ነው። ነገር ግን በሌሎቹ ሀገራት ጦስ የአየር ንብረት ለውጥ በብዙ እየጎዳት ትገኛለች። የባንግላዴሽ መሬት ወደ ታች እየሰጠመ የከርሰ ምድር ውሃው ደግሞ ወደ ላይ ከፍታውን እየጨመረ ነው። የሀገሪቱ መሰረተ ልማቶች ደግሞ ይህንን ከፍተኛ የውሃ ተጽዕኖ ለመቋቋም በሚያስችል ሁናቴ አልተገነቡም ነው የሚባለው። እንደ አውሮፓውያኑ የዘመን ቀመር በ2050 ደግሞ 18 ሚሊዮን የሚሆኑ የባንግላዴሽ ዜጎች እትብታቸው የተቀበረበት አካባቢ በውሃ ስለሚዋጥ ለመፈናቀል ይገደዳሉ ተብሏል። ከዓለም ገናና ከተሞች መካከል የመጥፊያ ዘመናቸው ተቃርቧል የተባለችው ሌላኛዋ ከተማ ደግሞ የአሜሪካዋ ሂውስተን ነች። እንደ አውሮፓውያኑ የዘመን ስሌት በ1936 እንደተመሠረተች የሚነገርላት ሂውስተን አሁን ላይ 2.3 ሚሊዮን ነዋሪዎች አሏት። በሕዝብ ብዛቷም ከኒውዮርክ፣ ሎስ አንጀለስ እና ቺካጎ በመቀጠል አራተኛዋ የአሜሪካ ከተማ ነች። በቴክሳስ ግዛት ከሚገኙ ከተሞች ደግሞ እንደ ሂውስተን ሕዝብ የሚበዛበት የለም። የጠፈር ምርምር በማድረግ የሚታወቀው ናሳን ጨምሮ በርካታ ታላላቅ ተቋማትም በከተማዋ ይገኛሉ። በአሜሪካ ከሚገኙ ስቴቶች በንጽጽር ኑሮ እርካሽ የሚባልበትና ደስተኛ ነዋሪዎች የሚገኙባትም ነች ይባላል። ይሄ ደስታቸው ግን እምብዛም የሚዘልቅ አይመስልም። ጥናቶች እንደሚያስረዱት ከተማዋ በየዓመቱ በ2 ሴንቲሜትር እየሰጠመች ትገኛለች። ለዚህ ደግሞ በከርሰ ምድሯ ውስጥ የያዘችው ከፍተኛ የውሃ መጠን ምክንያት ነው ተብሏል። ከተማዋ ለንግድም ይሁን ለነዋሪዎቿ የውሃ አቅርቦቷን የምትሰጠው ይህንኑ የከርሰ ምድር ውሃ በማውጣት ነው። በተደጋጋሚና በየቦታው የከርሰ ምድር ውሃ የማውጣት ሂደቱ ግን የላይኛው የመሬት ክፍል እንዲሸበሸብና በከርሰ ምድር ውሃው እንዲቀልጥ ያደርገዋል። ይህም የከተማዋን መጥፋት ያፋጥነዋል ነው የሚባለው። አሁን ላይ በተደጋጋሚ የጎርፍ መጥለቅለቅ የሚጎበኛት ሂውስተን በከባድ አውሎ ነፋስ አደጋዎች መሠረተ ልማቶቿ ሲወድሙ፣ ነዋሪዎቿም ጎጇቸውን ጥለው ሲሰደዱ ይስተዋላል። ከተማዋ እስከ 1979 ባለው ጊዜ ደግሞ ከነጭራሹም ልትጠፋ ትችላለች። የሚል መረጃዎችም ወጥተዋል። ወደ አህጉራችን ደግሞ እንመለስ። መጪው ጊዜዋ የከፋ ነው ተብላ ሶስተኛ ደረጃን የያዘችው ያዘቹ የናይጄሪያዋ ሊጎስ ከተማ ነች። ለበርካታ ዓመታት የናይጄሪያ ርዕሰ መዲና ሆና የቆየችው ሊጎስ አሁን ላይ ቦታዋን ለአቢጃን ታስረክብ እንጂ የሀገሪቱ ታላላቅ ተቋማት መቀመጫ ሆና እያገለገለች የምትገኝ ከተማ ነች። የከተማዋ ዜጎች ብዛትም ከበርካታ የአውሮፓ ሀገራት ጠቅላላ ሕዝብ ብዛት ይገዝፋል። መረጃዎች እንደሚያሳዩት ከሆነ ይህች አንጋፋ የናይጄሪያ ከተማ በጉያዋ 16 ሚሊዮን ዜጎችን አቅፋለች። በውሃ የተከበበችው ሌጎስ ለዘመናት የውበትና የሀብት ምንጯ ሆኖ የኖረው ውሃ አሁን ጠላት በዚሁ የከርሰ ምድርና ገጸ ምድር ውሃ የተነሳ በተለይ ናይጄሪያን ከጊኒ የሚያዋስነው የከተማዋ ክፍል እየሰጠመ ይገኛል። ከመሬት በሚወጣው የከርሰ ምድር ውሃና ከሰማይ በሚወርደው ዶፍ ፈተና ውስጥ የገባችው ሌጎስ ሩቅ በማይባል ጊዜ ውስጥ መስጠሟ ይቀርምና ናይጄሪያ በከተማዋ ለሚኖሩ የሚኖሩ እልፍ ዜጎቿ ከአሁኑ መላመዘየድ አለባት የሚሉ ቦታዎችም ይሰማሉ። ወደ መጨረሻችን ተቃርበናል። የመጥፋት ስጋት አፍንጫቸው ስር ደርሷል ከተባሉት ተርታውና ሁለተኛ ደረጃ ላይ የተቀመጠችው ደግሞ የጣሊያኗ ቬነስ ከተማ ነች። ቬነስ በተፈጥሮ የታደለች ደግሞም የከበረ ታሪክ ያላት ከተማ ነች። ከተማዋ አንድ መቶ በላይ በሚሆኑ ትናንሽ ደሴቶች ላይ የተሰራች ሲሆን እነዚህ ደሴቶች ደግሞ በድልድዮች ተገናኝተዋል። መረጃዎች እንዲያውም ከተማዋ 118 ደሴቶች እንዳሏትና እነዚህ ደሴቶችን ደግሞ በ400 ድልድዮች እንደተገናኙ ይገልጣሉ። የዓለም ታሪክ የኪነ ህንፃና የተፈጥሮ ውበት ምስክር ተደርጋ የምትቆጠር በየአመቱ ከመላው ዓለም በርካታ ጎብኚዎች የሚጎርፍባትን ከተማ ነች። ጥንታዊነቷና ታሪካዊነቷ ደግሞ ወደር የለውም። የታሪክ መዛግብት እንደሚያሳዩት ከሆነ ከተማዋ በ421 ዓመተ ዓለም የተመሠረተች ሲሆን በቅርቡም የተመሠረተችበትን 1600ኛ ዓመት ታክብራለች። በተለይ የሮማን ኢምፓየር ታላቅ በነበረበት ዘመን ከተማይቱ የዓለም ፖለቲካና ንግድ የስበት ማዕከልም ነበረች። ሚዋ እየጨመረ ዘመን እየተቈጠረ ሲመጣ ግን የአተ ጽዕኖ ፈጣሪነቷና ገናናነቷ እየቀነሰ መጥቷል። ታሪካዊነቷና ውበቷ ግን አሁንም እንዳለ ነው። እሱም ቢሆን ግን መጥኪያው የተቃረበ መስሏል። በተደጋጋሚ በውሃ መጥለቅለቅ እየተጠቃች ትገኛለች። የአንድ ሺህ ስድስት መቶ ዓመታት ታሪክ ያላት ቤነዝ በሁለት ሺህ አንድ መቶ ማለትም ሰባ አምስት ዓመታት በኋላ ሙሉ ለሙሉ በውሃ እንደምትዋጥ ተመራማሪዎች ገልጸዋል። ጣሊያን በነጮቹ ሰባ አምስት ዓመታት ይህችን ታሪካዊት ከተማ ለመታደግ ምን ታደርግ ይሆን? ጴጥሮስ የነዚህ ዓመታት ምን ታምራ ይሆን? ለስንብት የኢንዶኔዥያዋን ዋና ከተማ የጃካርታን ነገር እንገራችሁ። የመስጠም አደጋ ጋር ተጋርጦባቸዋል በሚለው ዝርዝራችን ቁጥር አንድ ላይ የተቀመጠችው ይቺ ከተማ ከ2050 በኋላ በነጭራሹ አትኖርም የሚሉ ጥናቶች እየወጡ ይገኛሉ። ይቺ ሜትሮፖሊታን ከተማ አሁን ላይ ከ28 ሚሊዮን በላይ ነዋሪዎች በውስጧ እንደያዘች ይነገራል። አሁን ላይ በከተሜነት ከሚጠቀሱ ታላላቅ የዓለማችን ከተሞች አንደኛዋም ነች። ለስነ ምድር ተመራማሪዎች ጥናት ከሆነ ግን ነጭ የሚለው ወደ ነበረች ለመቀየር 25 ዓመታት ብቻ ይቀራሉ። አሁን ላይ በአመት እስከ 10 ሴንቲሜትር ድረስ እየሰጠመችም ትገኛለች። እስካሁን ከጠቀስናቸውም ይሁን ለየትኛውም የዓለም አካባቢ እንደ ጃካርታ በፍጥነት እየሰጠመ የሚገኝ ከተማ የለም። ነገሮች አሁን ባለው ጉዟቸው ከቀጠሉ በዘርፉ የተካኑት ያጠኑትም ጥናት ትክክለኛ ከሆነ እጅግ በርካታ ህዝብ የሚኖርባት ታላቋ ጃካርታ ሩነት ዓመት በኋላ አትኖርም። ሁሌ ቻናላችን ቤተሰቦች እጅግ አሳሳቢውን የአየር ንብረት ለውጥና ዳፋውን እንዲሁም የሚሰናበታቸው የአመታት ዕድሜ የቀራቸውን ከተሞች ወደ እናንተ ያደረስንበት ጥንቅራችን ይኸው ነበር። ምናልባት ዕድሜ ከሰጠም ደግሞ ቀድሞ የተተነበየው በእውን ሲሆን እንታዘብ ይሆናል። ለሁሉም በቸር ቆዩን።